በራሳችን ላይ የምንሰራው ትልቁ ወንጀል ራሳችንን ደካማ አርጎ ማቅረብ እና ለራሳችን ድክመታችንን ደጋግሞ ማውራት፣ ድክመታችንን ደጋግሞ ማሰብ። በእኛ ባህል እችላለሁ፣ ጎበዝ ነኝ፣ ጠንካራ ነኝ ማለት እንደ ነውር ነው የሚቆጠረው። ይህ ግን በጣም ትልቁ ስህተት ነው፣ ምክንያቱም ሀሳብ ነው የሚፈጥረን። በአእምሯችን የምናመላለሰው ሐሳብ፣ ስለ ራሳችን ያለን አመለካከት፣ ከውጪ የምንቀበለው ሐሳብ፣ ራሳችን የምንፈጥረው ሐሳብ የኛን አእምሮ ማንነት፣ የኛን ህይወት ይፈጥራል። ስለዚህ ሁልጊዜ መጠንቀቅ ያለብን ስለራሳችን ራሳችን በተቻለ መጠን ጥሩ ጥሩን ማሰብ፣ ጥሩ ጥሩን መናገር፣ ጥሩ ጥሩን መቀበል ነው። ይህ ለምን እንደሚሆን ላስረዳ። አእምሯችን ዶሚናንትሊ ዊክ አስተሳሰቦች ወይም ደካማ አስተሳሰቦች ወይም ጠንካራ አስተሳሰቦችን ያራምዳል። የተገነባንበት አእምሯዊ ማንነት አእምሯዊ ሁኔታ ወይ ደካማ ሐሳቦችን ይዞ ያደገ ነው ወይ ጠንካራ ሐሳቦችን ይዞ ያደገ ነው። ደካማ ሐሳቦችን ይዞ ያደገ አእምሮ ማለት ያልጎለበተ ጠንካራ ያልሆነ አእምሮ ማለት ነው። ይህ አእምሮ ማለት ማለት ነው ራሱን የሚከስ ራሱን የሚያዋርድ ራሱን ዝቅ ዝቅ የሚያደርግ ራሱን ደካማ ነኝ አልችልም ብሎ የሚያስብ አእምሮ ነው። ይህ አእምሮ የሚገነባው በሰጀሽን ነው። ሰጀሽን ማለት ከማህበረሰቡ ከምንኖርበት አካባቢ ከምንሰማው ጥቆማ አንተ እንደዚህ ነህ፣ አንተ ቀሽም ነህ አንተ ሰነፍነህ አንተ ደደብነህ አንተ አትችልም የሚለው ሀሳብ አእምሯችንን ይቆጣጠረዋል። ያ ሀሳብ በጊዜ ሂደት ደካማ ያደረገናል። ስነ ልቦናችን ደካማ እንዲሆን ያደርገዋል። ስለዚህ አዲስ ነገር መፍጠር፣ ተናግሮ ማሳመን፣ ከሰዎች ጋር በቀላሉ መቀላቀል፣ አዲስ ስራ መስራት፣ አዲስ አካባቢ መሄድ በአጠቃላይ ፈሪና ኮሳሳ ያደርገናል። በተቃራኒ ስትሮንግ ሀሳቦችን ሲሰማ ያደገ አእምሮ ስትሮንግ ሰጀሽንስ እንላቸዋለን። ስትሮንግ ሰጀሽንስ ሲሰማ ያደገ አእምሮ ሁልጊዜም ጠንካራ ነው፣ ደፋር ነው፣ ሪስክ ይወስዳል፣ በራሱ ይተማመናል፣ ከሰዎች ጋር በቀላሉ መቀላቀል እና አካባቢውን መምሰል ይችላል። ሶ እኛ የሰጀሽን ውጤት ነው። ከልጅነታችን ጀምሮ ሲነገረን ያደግነው አስተሳሰብ ስለኛ ሲነገረን ያደግነው አስተሳሰብ ውጤት ነው። ያለን አእምሯዊ ሁኔታ ደካማ ቢሆን፣ ፈሪ ቢሆን፣ በራሱ የማይተማመን ቢሆን፣ አዳዲስ ነገሮችን መሞከር የሚፈራ ቢሆን ወይም ያለን ስነ ልቦና ፈሪ ቢሆን፣ በደካማ አስተሳሰቦች የተገነባ ቢሆን ተነሳሽነት የሚጎለው ደካማ ፈሪ፣ ከሰዎች ጋር ማይቀላቀል ራሱን ሪስክ የሚፈራ ቢሆን እንዴት እንቀይረዋለን ነው ፖይንቱ። ከነበርንበት ደካማ ሳይኮሎጂ፣ ለራሳችን ካለን ዝቅተኛ ግምት ወደ ተሻለ ግምት፣ ደፋር፣ ጠንካራ፣ ተነሳሽነት ያለው በራሱ የሚተማመን ማንነት እንዴት እንገነባለን? እዚህ ጋር የሚመጣው በጣም ጠቃሚው ነገር ፓወር ኦፍ ፖዘቲቭ አፍርሜሽን ፖዘቲቭ አፍርሜሽን እንዴት እንረዳው መሰላችሁ በደካማ አስተሳሰብ ውስጥ ያለ አእምሮ በደካማ አስተሳሰብ ውስጥ ያለ አእምሮ ልክ በአሸዋ እንደተሸፈነ ወርቅ አድርገን እንውሰደው በአሸዋ የተሸፈነ ወርቅ ወርቅነቱን አያጣም ያ የሚያምረው የሚያብረቀርቀው ማንነቱን አያጣም? ነገር ግን ተሸፍኗል። ስለዚህ አይታይም። ስለዚህ ኃይሉ አይገለጥም። ስለዚህ ይህንን ኃይል በምንድን ነው የምንገልጠው? ሁል ጊዜ ለአእምሮአችን ጠንካራ ቃላቶችን ወጭ ፖዚቲቭ አፍርሜሽን ስንላቸው ጎበዝ ነኝ፣ እችላለሁ፣ አደርጋለሁ፣ ጠንካራ ነኝ የሚሉ ቃላቶችን በየቀኑ እየደጋገሙ በነገርን ቁጥር ያ አእምሮአችንን ሸፍኖ ወርቁን ሸፍኖ ያለው አሸዋ እየተገለጠ እየተገለጠ እየተገለጠ ይሄዳል። በጊዜ ሂደት ትክክለኛው የአእምሮ ኃይላችን እየተገለጠ ይሄዳል። ወይም ደግሞ በጊዜ ሂደት ትክክለኛው አእምሯዊ ማንነታችን ይታያል ማለት ነው። ፖዚቲቭ አፍርሜሽን ስለ ራሳችን ጥሩ መንገድ ይህ ምን እንለዋለን? አውቶ ሰጀሽን እንለዋለን። አውቶ ሰጀሽን አውቶ ሰጀሽን ማለት ራሳችን ለራሳችን የምንነግረው አበረታች ቃል ማለት ነው። እኔ ጎበዝ ነኝ፣ እኔ ጠንካራ ነኝ እኔ ቆንጆ ነኝ፣ እኔ እችላለሁ፣ እኔ ደፋር ነኝ የሚሉትን ቃላቶች በተለይ ጠዋትና ማታ ለራሳችን ስንነግር አእምሮአችን ምን እያደረገ ነው ማለት ነው? ዳምፔል እያነሳ ነው ብለን እናስ ቀስ በቀስ ይህ ደካማ አእምሯዊ ሁኔታ ወደ ጠንካራው እያደገ ይሄዳል። በአንድ ቀን አይሆንም። ምክንያቱም ዳምፔል አንስቶ ብረት አንስቶ የማያቅሰው በአንድ ቀን 10 ኪሎ 15 ኪሎ ስለማያነሳ በአንድ ቀን ከደካማው ወደ ጠንካራው አእምሯዊ ሁኔታ መሸጋገራችን። ነገር ግን ዛሬ 1 ኪሎ ነገ 2 ኪሎ፣ ከነገ ወዲያ 3 ኪሎ እያለን ስንሄድ ይህ ደካማው ጡንቻችን እንደሚጠነክረው ሁሉ ደካማው አእምሯዊ ማንነታችን ጠንካራ ይሆናል ማለት ነው። ፖዚቲቭ አፍርሜሽን ለራሳችን ደጋግሞ መንገር ኃጢአትም አይደለም፣ ነውሩ አይደለም። በዘልማት አፕሪሺዬሽን ወይም ደግሞ ማበረታቻ አድናቆት የምንፈልገው ከውጭው ኢንቫይሮንመንት ነው፣ ከሰዎች ነው የምንፈልገው። ኖ ይሄ ግን ስህተት ነው። ምክንያቱም ሰዎች የሚያዩት ራሳችንን በምናይበት መንገድ ነው። ራሳችንን ደካማ አድርገን የምናቀርብ ከሆነ ሰዎች ደካማ ናችሁ ይሉናል። ራሳችንን ጠንካራ አድርገን የምናቀርብ ከሆነ ሰዎች ጠንካራ ናችሁ ይሉናል። የውጭው ኢንቫይሮንመንት የምንቆጣጠረው የውስጡን ኢንቫይሮንመንት ስንቆጣጠር ነው እራሳችን ላይ ስንሰራ ነው። ጠንካራ ሳይኮሎጂ ስንገነባ ነው። ምክንያቱም አእምሯችንን የውጭው ሰው ወይም ሌላው ሰው ያነበዋል። እኛ ውስጥ ፍርሃት እያለ ሰዎች ድፍረታችንን አያዩ። እኛ ውስጥ ድካም እያለ ሰዎች ጥንካሬያችንን አያዩ። ስለዚህ መስራት ያለብን እራሳችንን ነው፣ ውስጣችንን ነው። ይህንን የምንሰራው ግን ከውጭ በሚመጣ ሰጀሽን ከሌሎች በሚመጣ አፕሪሺሽን ሳይሆን እራሳችንን ደጋግመን በመንገድ ጠንካራ የሆነ አእምሮዊ ማንነት እንይዛለን ማለት ነው። እዚህ ጋር እንደተገለጸው የደከመ እርሱ ጠንካራ ነኝ ይበል። ታመን ቢሆን ህመማችንን ሁልጊዜ የምንሰማ ከሆነ፣ አመመኝ ደከመኝ የምንል ከሆነ ከህመማችን አንወጣም። ነገር ግን ጠንካራ ነኝ፣ ተሽሎኛል፣ ጎበዝ ነኝ ስንል ግን ህመማችን በጥንካሬና በፈውስ ይታገዛል፣ ወይም ደግሞ ወደ ፈውስ ይቀየራል ማለት ነው በማንኛውም ችግር ውስጥ ስንሆን ስለዛ ችግር ብቻ ማውራት ያንን ችግር ብቻ ማማረር ያንን ችግር ብቻ መውቀስ ከችግሩ እንዳንወጣ ያደረጋል። ነገር ግን ይህን ችግር አልፈዋለው አልፌዋለው እችላለው ጠንካራ ነኝ ስንል ከዛ ችግር እንወጣለን። ይሄ ማጂክ አስማት ወይም ውሸት አይደለም። አእምሯችን የሚሰራው እኛ እኛ በቀደርንለት ቀዳዳ ነው። የእኛን መሪነት ይፈልጋል። በደካማነት ከመራ ነው ደካማ ይሆናል በጠንካራነት ከመራ ነው ጠንካራ። ስለዚህ ሁልጊዜም ለራሳችን በየትኛውም ሁኔታዎች ብንሆን ለራሳችን መንገር ያለብን ጥሩ ጥሩ ጠንካራ ጠንካራውን ነው በጎ በጎ ነው። ራስን መውደድ ኃጢአት አይደለም፣ ምክንያቱም ራሳችንን ሳንወድ ለሌሎች አንተረፍም ሌሎችን አንወድም። ራስን መውደድ የሚጀምረው ደግሞ ለራስ ጥሩ ነገር ከመንገርና ለራስ ጥሩ አመለካከት ከማዳበር ነው። ሞክሩት ይሰራል። አመሰግናለሁ።